በማታቀው ይህ ሁሉ መሰቃየቷ በጣም ታሳዝናለች። እንግዲህ ከቤቷ ከጠፋች ከወጣች ስንት ቀኗ። አቤልም እየፈለገ ነው። ከአቤል ጋርም አብረው የሚያፈለጉት አሉ። ግን እኔ አንዳንድ ሰዎች ደግሞ እነ ዘላለም እና ልውል ይህንን ጉዳይ ቢይዙት የአቤልን እናት ተሎ ለማግኘት ይረዳቸው ነበር፣ እነሱ ትንሽ እንትን አላሉም እያላችሁ ነበር። እና የአቤል እናት መጥፋት እነሱም ያሳስባቸዋል። ግን እነሱም የያዙት ስራ እንግዲህ የመስፍንን ጉድ እያያቸው ነው። መስፍንን እያሳደዱ የሚገባበት አቶ መስፍን የተባለው እሱንም ፍለጋቸውን አላቆሙም። ያ ሁላቸውም በየራሳቸው እንትን የተሰማርተው ፍለጋቸውን አላቆሙም። ግን የአቤል እናት ግን እስካሁን ድረስ የእውነት በደንብ አድርገው እንትን መረጃ የሚያቀብላቸው ቢኖር እስካሁን ትገኛለች ብዬ ተስፋ አረግ ነበር። ግን እንግዲህ ፈጣሪ በፈቀደው ቀን ነው ሁሉም ነገር እኛ ባልነው ቀን አይሆንም። እሱ ባለቀን እሷ ትገኛለች ብለን ጸሎት እናደርጋለን። እግዚአብሔር ክፉ ነገር ያዘላት። ግን ምንም በማታቀው ይህ ሁሉ ስቃዩ እውነት በጣም ያሳዘነች ከምላችሁ በላይ ማለት ነው። አቤልም እንግዲህ በእናቱ ምክንያት እየተሰቃየ ነው። ያሌዱበት ያላንኳኩበት ቤት የለም። እንግዲህ ይሄ ሰውዬ አንዱኛ አንደኛ ሴትዮዋ በባዕድ አምልኮት አመልካለች። ይሄ የባዕድ አምልኮት ግን በጣም በእያንዳንዱ ስታዩ እየተስፋፋ ነው የመጣው። እግዚአብሔር ይገልጻቸው። ይሄ የሰይጣን እንትን ነው። ምንም ስልጣን የላቸውም ሲጀመር በሰው ንብረት ላይ እኔ አመልካለሁ፣ እኔ እንዲህ አደርጋለሁ እያሉ በሰው እንትን እየቀለዱ ያሉ ሰዎች እግዚአብሔር መጨረሻቸውን ታያላችሁ። ያው ለጊዜው ይደሰታሉ፣ ለጊዜው ይለብሳሉ፣ ይበላሉ፣ የሚፈልጉትን ያረጋሉ፣ ግን መጨረሻቸው ግን ሲኦል ነው የሚገቡት። እንደዚህ አይነት ሰው ደግሞ እግዚአብሔር በሩቅ ያዝልን ማለት ነው። በቃ አያጋጥም ብቻ እንደዚህ። ይቺ ሴትዮ ምንም በማታውቀው ይህ ሁሉ ቀን ከቤቷ ወጥታ ከሞቀ ቤቷ መሰቃየት ያለበት አይመስለኝም። መቀጣት ካለበት ራሱ አቤልም ምንም ጥፋት የለበትም አቤል ወንጀለኞቹን እያጋለጠ ነው ግን እነሱ እንደ መያዣ አድርገው እናቱን መጠቀማቸው በጣም ነው የሚያሳዝነው። በተለይ በእናት ምን አይነት ጨካኝ አረመኔ እንደሆነ አላቅም። እናት ያው አንዳንድ ጊዜ እያያችሁ ነው ሰውን ሲያግቱ እንዴት አድርገው እንደሚያሰቃዩ ከነ ማህሌት እና ከነ ናቴ መማር ትችላላችሁ። ምን ያክል የሰውነታቸው ሰው እንደ ሰው የማያስቡ ጭንቅላታቸው በብር የተመረዙ ሰዎች ናቸው። እነዚህ ሰዎች ጤነኛ አይደሉም። አግተው ራሱ ቤታቸው ወስቶ እንኳን በጣም በሚያሳቅቅ ሁኔታ ነው እንግዲህ አስተጋገታቸው። ራሱ ከአንድ ከእንስሳ ከእንስሳ ጋር ያስሯችኋል። ምግቡ እዛው፣ መጸዳጃው እዛው፣ መኝታው እዛው። ይሄን ያክል አርመኔ ሰው ማለት ሰውኛ ኢትዮጵያ ውስጥ ነው ወይ ትላላችሁ? ማለት ኢትዮጵያ ውስጥ ያሁሉ የሰው መብት መባባል ሰው ልጅ እንደዚህ መርከሱ በጣም የሚያሳዝን ነው። ሁሉም ገንዘብ አሳዳጅ ሆኗል። እግዚአብሔር ልቦና አይስጠላ ሁላችንም። ምን አይነት ዘመን እንድደረስን አላውቅም። እውነት መጨረሻችን ምን እንደሚሆን አናውቅም ሁላችንም። እቺ ሴትዮ በጣም እኔ አሁን በእያንዳንዱ ቪዲዮ እያየኋቸው ነው፣ በሁለቱም ቻናል የሚለቀቀውን ሁለቱም እየፈለጉ ነው። በእርግጥ ግን ደግሞ ሌላ ተጨማሪ ሰው ቢኖርላቸው ብዬ አስባለሁ። ምክንያቱም እነሱ አንደኛ ነገር በውስጥ ደግሞ መተማመን ከሌለ ከባድ ነው። በሄዱበት እዛ ቤት አለች ተብለው በሄዱበት በተጠቆሙበት እዛም ሲሄዱ እንግዲህ ብዙ ጊዜ አያገኟትም። ያሸሸዋታል፣ ሌላ ቦታ ይወስዷታል። እና ምን ማለት ከውስጥ ከእነሱ ጋር አብሮ የሚሰራ ያው፣ እያያችሁ ነው። ገንዘብ የማይሰራው ነገር የለም። በገንዘብ እየተታለሉ ወይ መረጃ የሚያቀብሉ ሰው ሊኖር ይችላል ከእነሱ ከሚሰራ የሚሰራ ሰው ብል እኔ እኔ በራሴ እንጃ ብቻ እንደዛ ከመሆኑ ይልቅ እነሱ እንደዚህ አይነት ነገር እንትን ሲሉ በውስጥም ያው ማጣራት ያለባቸው ያጣራሉ። ግን እቺ እናታችን እስካሁን ድረስ የእውነት መገኘት ነበረባት። ይህ ሁሉ ጊዜ ያላንኳኩበት ቤት ያልሄዱበት የለም ግን እዚህ ቤት አለች በተባለበት ሰዓት ሲሄዱ አያገኟትም። እና ምንድን ነው ከጀርባ ያለው ፈጣሪ ይወቀው። እንግዲህ መረጃ የሚያቀብል ካለም እግዚአብሔር፣ እኔ እንጃ። እውነት ቢያንስ ለእናቱ ብሎ እናት፣ የሁሉም እናት እናት ናት። ግን ይህን ያክል ስቃየት የለባት አይመስለኝም። በምንም ምንም አላጠፋችም። አቤልም ምንም አጥፍቶ አይደለም፣ ወንጀለኞችን ስላጋለጠ እውነቱ ስለተናገረባቸው እንግዲህ እውነተኛ እንትን ሲያዝ ሁል ጊዜ በቤተሰባቸው በሚወዱት ነገር ነው እየመጡ የሚፈትኗቸው እና ያው እነሱም ተስፋ አይቆርጡም። ከባድ ነው በጣም እውነት፣ እንጃ። እያንዳንዱ የምናየው ነገር በጣም ከባድ አስቸጋሪ ሁኔታ ነው። ልቦና ይስጣችሁ። በተለይ እንደዚህ በሰው ላይ የሚጨክኑ እንደ እንስሳ የሚያስቡ ሰዎች ገንዘብን ብቻ የሚያሳድዱ ሰዎች ጭንቅላታቸው ጤነኛ ነው ብሎ ለማሰብ ይከብዳል። እነሱ ጋር ሁልጊዜ ገንዘብ ገንዘብ፣ ዝና፣ እነሱ የፈለጉትን ማድረግ፣ ሌላው ተጨቁኖ እንዲኖር ነው የሚፈልጉ። እውነቱን ደግሞ ስታወጡባቸው በቃ ያዙ ይልቀቁኝ ይላሉ። መሄጃ ነው የሚያጡት። ልክ እንደ መስፍን ማለት ነው። መስፍን ከኔ በላይ ወንድ የለም እያለ እንግዲህ እምቧ ዘራፍ እያለ ነበር። የእሱ ብር እንግዲህ የትም አላደረሰውም። እያያች ነው ብሩ እንደ ምንድን ነው እንደ ክንፍ አውጥቶ ይዞት ሊበር አልቻለም። የፈለገው ሚሊኔር የፈለገው እንትን ቢሆን ብሩ ብር ነው ሁሉም ነገር። ግን ይሄ ሰውዬ ብር አለኝ የፈለኩበት ሀገር ሄዳለው ምናምን ብሎ ነበር መመጀመሪያ አለያዝም ብሎ እንትን የሚለው ግን አሁን መግቢያው አቶ መጀመሪያ ምን ይባላል መሰላችሁ፣ ሳይያዙ በፊት የሆነ ነገር ሲሰሩ፣ ሁልጊዜ ከተያዙ በኋላ ነው ወይን የሚሉት። መጀመሪያ ስራውን ሲሰሩ፣ ገንዘቡን የሚመጣበትን እንትን ሲያስቡ፣ በኋላ ምን አይነት ጣጣ ይዞብኝ ይመጣል ብለው አያስቡም። አሁን ላይ ብቻ የሚያገኙትን ነገር እያሰቡ መጨረሻቸው ደግሞ እንደዚህ አይነት ሰዎች ደግሞ ብቻቸውን አይደለም የሚሞቱት፣ በጣም ብዙ ሰው ይዘው ነው የሚሞቱት እና እኔ ለእንደዚህ አይነት ሰው ሐዘኔታም የለኝም። መቀጣት ያለባቸውን ይቀጣሉ። እያንዳንዳቸው እስካሁን በነ ልዑል እና በዘላለም በተያዙ ሰዎች የመስፍን ሰዎች መማር ትችላላችሁ። መቶ ሺህ ሁለት መቶ ሺህ ተከፈለው አልተከፈለው ግን አሁን ላይ እያንዳንዱ እስር ቤት ነው ያለው። መስፍን መጥቶ ሊያስጠው አልቻለም። ይሄ ሰው አሁን የ የማን ነው? ልክ እንደ መስፍን አይነቶች ሰዎች ናቸው እነዚህ አሁን የአቤልን እናት በምንም ሁኔታ ምንም በማታውቀው ነገር ይህ ሁሉ የሚያሰቃዩት እውነቱን ለምን አወጣብን ልጅሽ ብለው በእሷ በእናቱ መጥተው እናቱን አንገላታት። ምን ይሉታል? ወንድ ከሆነ ከፊት ለፊት ወጥቶ መጋፈጥ ነው። እውነተኛ እንትን ከያዘ። ሁልጊዜ አሸናፊ ነን፣ ሁልጊዜ ከኛ በላይ ወንድ የለም የሚሉት ሰዎች መጨረሻቸው ሲወል መግባት ነው። ዝም ብላችሁ ካያችሁት እውነትን ይዛችሁ የምትታገሉ ከሆነ መጨረሻችሁ ታሸንፋላችሁ። ልክ እንደ ልዑል እና እንደ ዘላለም እውነት እውነት ናት። ሐሰት ደግሞ ሁልጊዜ ማሰት ነውና። ምንም በማታቀው ግን ይቺ ሴትዩ መንገላታቷ በጣም ትንሽ ይከብዳል። ማንም ሰው በተለይ እናት ከባድ ነው። ወንድ ልጅ ይሻላል ብዬ ነው የማስበው። ወንድም ያው ምንም እንትን አይንካቸው፣ ግን ከሴት ከሴት ወንድ ይሻላል ብዬ አስባለሁ። ሴትዮ ምንም አታቅም። ከሞቀ ቤቷ አውጥተው በምን አይነት ሁኔታ እንዳለች አሁን ላይ በጣም ከባድ ነው። በተለይ ትልልቅ እናቶች ስንት ነገር ይኖርባቸዋል። ጭንቀት አይወዱም። ብቻ እግዚአብሔር ይጠብቃት፣ ክፉን ነገር ያርቅላት። ከእንደዚህ አይነት ሰይጣን ሰይጣን የሚያስቡ ሰዎች እግዚአብሔር ልቦና ይስጣቸው። ሌላ ምንም አልልም። አሁን እነሱ እያንዳንዳቸው ደግሞ አሁን አቤል በንስር አይን ዘላለም ቢገቡበት በዚህ ጉዳይ ላይ እርግጠኛ ነኝ የአቤልን እናት ያገኟታል ብዬ ተስፋ አደርጋለሁ። እና አቤል ትንሽ እነሱም አቅማቸውን እየለፉ ነው እየሄዱ ነው። ግን ሲሄዱ እዚህ ቦታ አለች ከተብለው ከተሄደበት እዛ ቦታ ያገኟት መረጃ ያቀብል ሊኖር አይዶ ነው። እኔ ብቻ ብቻ እኔ ስላላየው ይሄ ነው ብዬ ማውራት ይከብደኛል። ግን እንዴት ነው እስካሁን ድረስ በጣም ለዛውም፣ አንድ ብቻ አይደለም የሚፈልጉ፣ ለሁለት ለሶስቱ ነው ነው ከካሜራ ጀርባም አሉ። ግን እኔ እንጃ ብቻ ከባድ ነው፣ በጣም አስቸጋሪ ነው። እግዚአብሔር እውነት በሰላም ወደ ሀገሯ ወደ ሀገሯ አልኩኝ፣ ወደ ቤቷ እንዲመልሳት ምኞቴ ነው። ጸሎት አድርጉላት እንግዲህ ለእናታችን ክፉ ነገር አይንካት። ምንም ማድረግ አይቻልም እንግዲህ ምን ማድረግ ይቻላል? ማልቀስም አይቻል ብሏል? አቤል በጣም ነው የሚያሳዝነኝ። የምስኪን እውነት እናቱ ናት። በዛ ላይ በስማም ከባድ ነው በጣም። በሱ ቦታው ናችሁ ብታስቡት በጣም ይከብዳል። እንግዲህ ምንም ምንም ማድረግ አይቻልም እግዚአብሔር ይጠብቃት። ምንም ነገር ከምንም እንደዚህ አይነት የሰይጣን የሚያስቡ ሰዎች ደግሞ እግዚአብሔር ልቦና ይስጣቸው። እነዚህ ከራሳቸው ጋር አይደለም የሚታገሉት፣ ሰይጣን አለባቸው እንጂ ትክክለኛ የሰው ማንነት ያላቸው አይመስለኝም። ርህራሄ እንኳን የላቸውም። በተለይ ለእናት ሰው ለእናት እንዴት ነው እንጃ። በስመ አብ፣ አረ እግዚአብሔር ሆይ ክፉን ነገር አርቅልን፣ ጌታ ሆይ መልካሙን ነገር አሰማን። ኢትዮጵያ ውስጥ የገባብን ሰይጣን እንትን እግዚአብሔር ያውጣልን። እውነት ሰላምን ሰላም፣ አንድነታችን እግዚአብሔር ይመልስልን። በየደቂቃው በየእንትኑ የምንሰማው ነገር በቃ ጥሩ ነገር መስማት በጣም እቆየን። ጥሩ ነገር መስማት ሁልጊዜ ሩሉ ነው የምንሰማው ሁልጊዜ ተበዳይ ሁልጊዜ ረበስ። እውነት ሰላሙን ያምጣልን ብቻ የሰላም አምላክ ሰላምን ያምጣልን። ለማንኛውም ጋይዝ የዛሬው ቪዲዮ ይህን መስል ነበረ። ከተመቻችሁ ቪዲዮ ስትገቡ ከተመቻችሁ ቪዲዮ ስትገቡ ሁላችሁም ላይክ ያደረጋችሁ ጀምሩ። እስካሁን አብራችሁ ለቆያችሁ ከልብ ነው እናመሰግነው። ሰላም ፍቅር ተመኘንላችሁ። በየትኛውም ዓለም ያላችሁ የሰው ዘር በሙሉ እንወዳችኋለን። ባይ ባይ። ግን ሰብስክራይብ ያደርጋችሁ ጋይ ስገቡ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ።